የከፋ ጉዳት ሳይደርስባቸው አምልጠው መሸሸግ ያስችላቸዋል ማለት ነው። በትንሹ ከ15 ከ20 ዶሮችን መያዝ ይችላል። ማህበራዊ መስተጋብር አላት የሚኖር የቦታ መጨናነቅ በከፍተኛ ሁኔታ ይቀንሳል። ሰላም ሰላም፣ ጤና ይስጥልን እንዴት ከረማችኋል? ውድ የቻናላችን ተከታታዮች እኔ ዶክተር ተክሌ ሽፈራው ነኝ የትረስት አግሮ ኮንሰልቲንግ መስራችና ስራ አስኪያጅ ዛሬ ላይ እጅግ በጣም ዘመናዊና እጅግ በጣም ምቹ የዶሮ እርባታ ውስጥ ነው የምገኘው። እንግዲህ ከጀርባዬ እንደምትመለከቱት በእርባታችሁ ሊታጣ የማይገባ እጅግ ወሳኝ ነጥብ እነግራችኋለሁ። ይህም የዶሮዎች ቆጥ አሊያም ፐርች ብለን የምንጠራው ነው። ጥቅሞቹን ልንገራችሁ። የመጀመሪያውና እጅግ በጣም ጠቃሚው ነገር ዶሮዎች ተፈጥሮዊ ባህሪያቸውን በቀላሉ ተግባራዊ ማድረግ ይችላሉ። ይህም ዶሮዎች በተፈጥሮ አእዋፋት ምድብ ውስጥ ስለሚመደቡ አእዋፋት ደግሞ መስፈር መንጠላጠል ተፈጥሯዊ ባህሪያቸው ነው። ያንን በማድረጋቸው የሚሰማቸው ደስታ መዝናናት መሰል ጥቅሞች አሉት። ይህን በማድረጋቸው ተፈጥሯዊ ባህሪያቸውን እንጠብቅላቸዋለን። ሁለተኛው ሀሳብ ደግሞ እንግዲህ ቆጥ በመስራታችን የሚኖር የቦታ መጨናነቅ በከፍተኛ ሁኔታ ይቀንሳል። ይህም አንድ ሜትር ርዝማኔ ያለው ቆጥ በትንሹ ከ10 ዶሮ እስከ 15 ዶሮ በመያዝ የሚኖር ክራ ውድድነትን በከፍተኛ ሁኔታ ይቀንስልናል ማለት ነው። ሶስተኛውና እንዲሁ ደግሞ ሌላኛው ጥቅሙ ብዙ ጊዜ ዶሮቻችን በተለያየ አይነት ቦዲ ሳይዝም ስለሚኖሩ እንዲሁም ደግሞ ሶሻል ኦርደር ወይም ቢክ ኦርደር ተብሎ የሚጠራ ማህበራዊ መስተጋብር አላቸው። ይህ ምን ማለት ነው? በእርባታችሁ ጣቢያ ውስጥ ያሉ ዶሮች በሙሉ ተመሳሳይ ሌቭል ላይ አይደሉም። በሶሻል ኦርደር አዛዥና ታዛዥ አለ ማለት ነው። ስለዚህ በዚህ ምክንያት የሚነከሱ የሚፈሩ ዶሮች ይኖራሉ ማለት ነው። እነዛ ዶሮች በሚነከሱበት ወቅት የከፋ ጉዳት ሳይደርስባቸው አምልጠው መሸሸግ ያስችላቸዋል ማለት ነው። ስለዚህ ቆጥ በማዘጋጀታችን ምክንያት የሚነከሱ ዶሮች አምልጠው ዘለው እንዲሰፍሩ እድልና ሁኔታዎችን ማመቻቸት እንችላለን ማለት ነው። ከኮስት አንጻር እጅግ በጣም ቅናሽ የሚባል በቀላሉ ማናችንም ተግባራዊ ልናደርገው ልንሰራው የምንችለው ነገር ስለሆነ እነዚህ ነገሮች ተግባራዊ እንድታደርጉ ምክራችን ነው ማለት ነው። እነዚህ ነገሮች ደግሞ በተዘዋዋሪ ምርታቸው ላይ ከፍተኛ የሆነ ተጽዕኖ ይኖረዋል ማለት ነው። ይህንንና መሰል ቪዲዮዎች እንዲደርሳችሁ እንግዲህ ይህንን ፔጅ ሰብስክራይብ እንዲሁም ደግሞ የደውል ምልክቱ መንካት እንዳይረሳ። አብራችሁን ስለነበራችሁ እጅግ አድርጌ ያመሰግናለሁ። በመተማመን ያርቡ።